በየጊዜው በርካቶች ለተለያየ ጉዳይ የሚመጡባት አዲስ አበባ እንግዶቿ ስኬታማና የማይረሳ ጊዜ አሳልፈው እንዲመለሱም ዘርፈ ብዙ የልማት ተግባራትን እያከናወነች ትገኛለች። ከተማዋን ውብና አረንጓዴ ማድረግ፣ የቱሪስት መዳረሻዎችን ማስፋትና ቀልጣፋ አገልግሎት ለእንግዶቿ ማቅረብም ከተማዋ ትኩረት ከሰጠቻቸው ጉዳዮች መካከል ይጠቀሳሉ። በየካቲት 12 ሆስፒታል ከአንገት በላይ በተለይ ደግሞ የጆሮ ሕክምና በነጻ ለመስጠት ከስዊድን ወደ አዲስ አበባ የመጣው ኤንቲ ፕላስ የበጎ አድራጎት ድርጅት ልዑካን ቡድን ከመጣበት ተልእኮ ጎን በጎን በከተማዋ እየተከናወነ ያለውን የልማት ስራ ጎብኝቷል በኮሪደር እና በወንዝ ዳርቻ ልማት የተከናወኑ ተግባራትን የጎበኙት ልዑካን ቡድኑ ከተማዋ ከዓመት ዓመት ፈጣን እድገት እያስመዘገበች እንደምትገኝም ተናግረዋል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 በጣም ጥሩ ከተማ ነች። ከሶስት ዓመት ወዲህ በየዓመቱ መጥቻለሁ እናም ይህንን ስመለከት ተገርሚያለሁ። ህዝቡም የሚወደድ ነው። ይህንን ፓርክ ለመስራት ጥቂት ወራት ብቻ እንደፈጀ ጓደኛዬ ስትነግረኝ ደግሞ በጣም የተደነቅኩት። ቱሪስቶች ወደዚህ ስፍራ ይመጣሉ ብዬም አስባለሁ። አዲስ ትልቅ ከተማ ናት። እዚህ ደግሞ ብዙ ነገር እየተሰራ ነው። ስለዚህ ኑና ከተማዋን ተመልከቱ ላለው ለአርባ ዓመታት ያህል በውጭ ሀገራት መኖራቸውን የሚናገሩት ትውልደ ኢትዮጵያዊ የልዑካን ቡድኑ መሪ ዶክተር ዘውዱ መላኩ ከተማ አስተዳደሩ ከተማዋን ምቹ ለማድረግ እና ጎብኚዎችን ለመሳብ የሰራው ስራ የሚታይ ነው ብለዋል። እዚሁ ተወልጄ ያደግኩ ነኝ። ከአርባ ዓመት በፊት ነው አዲስ አበባን ጥዬ ወጣሁት እና አዲስ አበባ ከአርባ ዓመት በፊት የነበራትን ገጽታና አሁን ያለን ብታይ ቀኝ የምኖርበትንም ሰፈር ላውቅ አልችልም የት እንደሚኖር እና ብዙ ነገሮች ለውጥ አሉ። ብዙ ተለውጠዋል። እንደው መግለጽ ካለብኝ በእውነቱ የኢንፍራስትራክቸሩ፣ የቱሪስት አትራክሽኑ የከተማ አስተዳደሩ የሚሰራው ቱሪስቶችን አትራክት ለማድረግ በኢንፍራስትራክቸር እንትን ላይ ብዙ ለውጦች ተደርገዋል የሚታዩ ናቸው። የውጭ ሀገራት ዜጎች የሚሆኑ ትውልድ ኢትዮጵያውያን ወደ ከተማዋ ሲመጡ የተሰሩ የልማት ስራዎችን ማስጎብኘት የከተማዋን ለውጥ በውጭ ሀገራት ለሚኖሩ ዜጎች የማስተዋወቅና ቱሪስቶችን የመሳብ አቅሙ ከፍተኛ መሆኑን የገለጹት ደግሞ የልማት ስራውን ለልዑካን ቡድኑ ያስጎበኙት የኢትዮጵያ ዲያስፖራ ማህበር ምክትል ፕሬዝደንት ደመቀ ነጋሳ ናቸው። ለሀገራችን ቱሪዝም ለመሳብ ሌሎችም የሀገራችንን መልካም ገጽታ በመገንባት አንጻር ከፍተኛ ሚና ስላላቸው ወደ ሀገራቸውም ሲገቡ የሚወስዱትን ፎቶግራፍ፣ መረጃዎች ሁሉንም እናሰራጫለን እያሉ ስላለ በዛ ሁኔታ ነው ዛሬ እንዲጎበኙ ያደረግ ናቸው። የእኛም ዲያስፖራዎች በሩቅ እንድ ከሚያዩት ውጭ አዲስ አበባ ሀገራችን ምን ያህል ተለውጣለች፣ ምን ያህል ለምታለች፣ እኛ እንደዚህ ከኑና ጎብኙ ብለን ከምንጋብዛቸው ከነሱም ከነሱ ጋር የሚኖሩ ስላሉ ወደ ሀገራቸው ሲገቡ ከነዛም ብዙ ስለሚማሩ ከነሱ እነሱ ይዘው የሄዱትን ተገንዝበው ራሳቸው መጥቶ ይጎበኛሉ ብለን እናስባለን። ልዑካን ቡድኑ በአዲስ አበባ ቆይታው ከሚሰጠው የሕክምና አገልግሎት በተጨማሪ ሌሎች የከተማዋን አካባቢዎችና ታሪካዊ ስፍራዎች እንደሚጎበኝም ነው የተነገረውም።